እግዚአብሔር እኛን እንዳይወደን እኛ ኃጢአተኞች ነን፣ ኃጢአት ያለብን እሱ ደግሞ ጻድቅ ስለሆነ ኃጢአትን እጅግ በጣም ይጠላል። እነዚህ ኃጢአተኞች ናቸው፣ በቃ አልወዳቸውም ብሎ ደግሞ ፈጽሞ እንዳይጠላን፣ እሱ ደግሞ ፍቅር ነው። ፍቅር የሆነ ባህሪው ደግሞ እንዲወደን ያስገድደዋል። እነዚህ ሁለት ባህራቶች ጻድቅ መሆኑና ፍቅር መሆኑ ትልልቅ ባህራቶቹ ናቸው፣ የእግዚአብሔር ባህራቶች ናቸው። ስለዚህ እነዚህ ሁለቱን ባህራቶች ለማስታረቅ እግዚአብሔር አንድ መፍትሄ አበጀ። ኢየሱስን ሰጠን በኢየሱስ በኩል ሁለት ባሕራቶች የሆኑትን ትልልቁን ባሕራቶቹን አስታረቀ ማለት ነው እንዴት እንዴት ማለት ጥሩ እግዚአብሔር ኢየሱስ ክርስቶስን ስሰጠን ለእኛ ኃጢአት ስል እንድሞት ነው ለእኛ ኃጢአት ታልፎ እንድሰጥ እንድሰቀል ደሙን እንዲያፈስ ነው የሰጠው። ስለዚህ ኢየሱስ ክርስቶስ ለእኛ ሲሞት ደግሞ ሞቶ ከተነሳ በኋላ በእግዚአብሔር ፊት የሚታይ ዕለት ዕለት የሚማለደለ በእኛ ቦታ በእኛ ቦታ ምትክ ከሆነ የሚታዩ ኢየሱስ ነው ማለት ነው እስከዚች ደቂቃ ድረስ ማለት ነው። ስለዚህ አሁን እግዚአብሔር እኛን ስመለከተን ወደ እኛ አይኑን ሲያነሳ የሚያው እኛን ሳይሆን ኢየሱስ ነው፣ ልጁ ነው የሚያዩ እኛን ሲያ ኃጢአታችን ሲያሆን የሚታየው እግዚአብሔር በዚህ ሰዓት የኢየሱስ ልጅ እግዚአብሔር ወደ እኛ ሲመለከት እኛን ሲያይን አሁን በዚህ ሰዓት የሚመለከተው እኛን ማንነታችንን ሳይሆን የኢየሱስን ማንነት ነው የሚያዩ የእኛን ኃጢአት ሳይሆን የኢየሱስን ጽድቅ ነው የሚያዩ። ስለዚህ በእኛ ፋንታ የሞተው በእኛ ፋንታ የተሰቀለው ለእኛ ስል ደሙን ያፈሰሰው ኢየሱስ ክርስቶስ በእግዚአብሔር ፊት ዕለት ዕለት ይታይልናል፣ ይማልድልናል ማለት ነው። ስለዚህ እግዚአብሔር ጻድቅ የሆነውን ባህሩን ኃጢአትን የሚጠላ ባህሩን ኢየሱስ ደግሞ ጻድቅ ስለሆነ በእኛ ቦታ ስለሚታ በዛ በኩል ኢየሱስን ስለሚያ የእኛ ጽድቅ እንደሆነ ይቆጠርልናል። የኢየሱስ ጽድቅ ለእኛ ይቆጠርልናል ማለት ነው። ስለዚህ በዚህ መንገድ ነው ኢየሱስ ክርስቶስ ለእኛ ስለሞተ፣ በዚህ በኩል ነው እግዚአብሔር ደግሞ ትልልቅ ባህላት የሆኑትን ሁለቱን ያስታረቀው ማለት ነው። የእግዚአብሔር ጸጋ ያብዛላችሁ ብላለሁ። አመሰግናል።